ይሰጡ ሲሉ ነው። እንግዲህ እግዚአብሔር ዛሬ የእውነት በመጀመሪያ ልጁን ስላልወሰዱት እግዚአብሔር ይመስገን። ህፃኑን ወስዶ ምን እንደሚያደርገው አይታወቅም። አሁን ይሄ ሰውዬ በብር የተገዛ ነው። አንድ መስፍን ሲሞት ሌላ መስፍን የመጣው ታውቃላችሁ፣ ከሱ በምንም የማይተናነስ ነው። ይሄ ህፃን ልጅ ይዘውት ሊወጣ ሲል ነው የደረሰችበት እሷ። ምን እንደሚያደርጉት ፈጣሪ ነው የሚያውቀው። እንግዲህ በጣም እኔ እንጃ ምን አይነት ህሊና እንዳላቸው ይሄኛው አሁን የመጣው ሰውዬ ልጄ ነው ከእሷ ከባለ ሀብቱን የወለድኩት ብላ ኦሬዲ ተናግራለች። ሲጀመር ደግሞ እሱ እንኳን መካድ አይችልም። ምርመራ ላይ ናቸው። ልጁ ሁለቱም አባትየውም እንግዲህ አባት ነው የተባለው ባለ ሀብትና ህፃኑ፣ ህክምና አድርገው ውጤቱን እየጠበቁ ባሉበት ሰአት እንግዲህ ይሄ ሰውዬ ምን አስቧል? ልጁን አግቶ ምን እንደሚያደርገው ባይታወቅም፣ አሁን ደግሞ ሲደርሱበት ምን ብሏል? የኔ ልጅ ነው የባለ ሀብቱ ልጅ አይደለም፣ ከኔ ነው የወለደችው ብሎ እንግዲህ ዛሬ የመጣው ሰውዬ ድርቅ ብሎ፣ ያው ብር የማይገዛው ነገር የለም ታውቃላችሁ። ብዙ ህይወትን እያበላሽ ያለው ብር ነው። አሁን ይሄ ሰውዬ በጣም ትልቅ ወንጀል እየሰራ ነው። ታውቃላችሁ የእኔ ልጅ ነው ብሎ እየደረቀ ነው። ስሟን እኳን በስነ ስርዓት የልጅቷን ስም እኳን የማያውቅ ሰውዬ ልጄ ነው ብሎ ይዳረቃል። ይሄኛው እክል የሰው ልጅ ክፋት፣ ተንኮል ምንም እኳን ብር እኳን ቢቸግረው ነገ ጧት ይሄ ህጻን አድጎ ምን እንደሚገጥመው ምን ምን ላይ ደረጃ እንደሚደርስ አይታወቅም። ይህ ወራዳ ሰውዬ ልጄ ነው ብሎ በስሟን የእሷን ስም በስነ ስርዓት የማያውቅ ሰውዬ ብር ብቻ ስለከፈለው አሁን ላይ መቶ የእሱን እንትን ለመሸፋፈን ይሞክራል። ግን እነዘላለም እግዚአብሔር ይመስገን ልጁን ስላልወሰዱት። ልጁ ወስደውት ቢሆን ሌላ ችግር ነበር የሚፈጠር። ለእነዘላለምም ሌላ እንትን ነው ስራ ነው የሚፈጥርላቸው። ገና ልጁን ፍለጋ ገና ብዙ ስቃይ እነሱ እነዘላለም ና ልውል በጣም ብዙ ድክም ብለዋል። አሁን ደግሞ እግዚአብሔር የሚያሳርፋቸው ያምጣላቸው። የእውነት አንዱ ሲሉ አንዱ አንዱ ሲሉ አንዱ። ኧረ በስመ አብ! ሰው የራሱ እንትን እንኳን እንትን ብሎበት እነሱ በሰው እንትን ይሄ ሁሉ ርቀት የሚሄዱት እኔ እንጃ። እውነት መልካምነታቸው እግዚአብሔር ይክፈላቸው። ግን ደግሞ አንዳንድ አብዛኛው ሰው ካያችሁ በቃ ገንዘብ ብቻ ነው የሚያሳድደው፣ እንጂ ይሄ ሰውዬ ይሄ ልጅ ምን ይሆናል፣ ወይም ይሄ ህፃኑ ይዘን ሂደን ምን ይገጥመዋል እናቱን ለይተን ብለው በፍጹም አያስቡም። እነሱ ብቻ የሚያስቡት ገንዘብና ገንዘብን ብቻ ነው። እንደዚህ አይነት ሰዎች እኔ ምን አይነት ህሊና እንዳላቸው በመጀመሪያ እግዚአብሔር ነው የሚያውቀው። ምንም ለሰው እንኳን ትንሽ እየሰባውነት የማይሰማቸው ገንዘብ፣ የሰው ልጅ ገንዘብ ልብን እና ጭንቅላትን የሆነ አስተሳሰቡን የሚቀይር ከሆነ የሆነ ድህነት ይሻላል አልኩ። በቃ ድህነት እንዲህ በልተሽ ጠጥተሽ እፌ ብለሽ የሚያጨንቅሽ ነገር የለ። በሰው ነገር እየገቡ ድርቅ ብለው የሰው ሀብት የሰው እንትን እንደዚህ በሰው ህይወት ላይ እየቀለዱ ያሉ ሰዎች እነዚህ ሰዎች ምንድን ነው? ማን ነው የሚዳኛቸው? እኔ በጣም እኮ ነው የሚገርምኝ። በጣም በጣም በቃ የነሱ ከነሱ በላይ ምንም ሰው የለም። በቃ ብር ስላላቸው ብቻ ሁሉን ነገር ዓለምን የሚገዙ ነው የሚመስላቸው። ገና ያኛው መስፍን ሞተ ተገላገልን እያንን ገና ይሄ ደግሞ ከየት እንደመጣ እንግዲህ አናውቅም። ከነገራችን ላይ የዚች ልጅ ህይወት ብቻ አይደለም እንግዲህ በመስሪያ ቤት አብሮ የሚሰሩ የብዙ ሴቶች ህይወት እያበላሹ ያለ ሰውዬ ነው። ቤት ውስጥ እንግዲህ ባለትዳር ነው፣ ልጅ አለው፣ ግን እሱን ትን ሳይል እሱ ከሰራተኛ ጋር እኔ ለማውራት ራሱ ምን አይነት ምን አይነት እንትን ነው ብስማ እሱ ገንዘብ ስላለው ዝም ብሎ የሰው ልጅ መጫወቻ የሰው ልጅ እቃ ቀንደ እቃ መጫወቻ የሚያዩ መጨረሻቸው እያያችሁ ነው እንግዲህ ቅሌታቸው። ትልልቅ ሰዎች ከኛ በላይ ሰው የለም የሚሉ የሚደነፉ ሰዎች መጨረሻቸውን እያያችሁ ነው ሲሆን ነው እየገቡ ያሉት። አሁን የሰውዬም በጣም ዝብር አድርጎታል፣ አዛበረው ኦሬዲ የእሱ ልጅ መሆኑን አምኗል። አሁን ደግሞ ሌላ አጀንድ አምጥቶ የእኔ ልጅ አይደለም። ምንድን ነው ሰው ቀጥሮ በብር ልጅ፣ በብር እንደሚገዛ አስቡ። ገንዘብ ያለው ሰው በቃ ምንንም ነገር መግዛት እንደሚችል እኮ ነው። አያችሁ፣ የሰውን ልጅ ያክል በብር ለመግዛት እንትን ይላል፣ በቃ ይደራደራል። ህይወትን በገንዘብ ሊደራደር ምን አይነት ህሊና ነው ያላችሁ? ግን እንዴት ነው ማለት እንደ ሰው ነው የሚያስቡት ወይስ እንስሳ ናቸው? እነዚህ ሰዎች የሰው አምሳያ ያላቸው ግን አስተሳሰባቸው ከእንስሳ በፍጹም አይለይም። እንስሳ እንኳን ባለቤቱን ያውቃል፣ እውነት የሚያበላውን ያውቃል፣ ቤቱን ያውቃል። እንስሳ ረብ እንስሳ ይሻላል፣ የሚያበላውን ሰው አይነክስም። እንስሳ በደንብ ነው የሚያውቀው። የነዚህ ሰዎች እንትን ግን በጣም ግራ ግቢት ትብሎኛል። የሆነት አንዱ ስትሎት አንዱ አንዱ ስትሎት አንዱ እግዚአብሔር ልቦና ይስጣችሁ። በተለይ ልብ ለለላችሁ እንደዚህ ጭንቅላታችሁ በገንዘብ እና በእንትን የተደፈነ ሰዎች ልቦና ይስጣችሁ። እኔ እናንተን እንደዚህ ሆኑ ሞቱ ወይ እንደዚህ ይድረስባችሁ ብዬ እንትን አለለም። ለእናንተ የሚያስፈልገው ጸሎት ነው በቃ ወደ ራሳችሁ ይመልሳችሁ። ለሰው የምታስቡ፣ ለተቸገረ ለተራበ፣ አንተ ሶስት አራት ልብስ ከቀያየር ከጎዳና ላይ ላሉ ሰዎች የምታስብ በቃ ቅን ልብ ያላችሁ ሰዎች የሆኑ። የእውነት እንደዚህ በጤናቸው ይመስላችኋል? እንደዚህ እንደ ጅብ የሚያባላቸው እነዚህ ሰዎች ብቻቸውንም አይደሉም። እውነት የሆነ የተናወጣቸው ነገር አለ። ኧረ በስመ አብ እንደው ስንቱ ስንቱ ስንቱን አየህ ነው! እንደው ስንቱን አየህ ነው! እንሄዳለን እንሄዳለን እንሄዳለን እንሄዳለን መጨረሻው ደግሞ እንደዚህ ነው። በቃ አቤት፣ ላስችል አይሰጥም። እንግዲህ ዘላለምማ ጀግና የጀግና ጀግና ነው። እግዚአብሔር በምትሄዱበት ሁሉ ይጠብቃችሁ። አንተም ዘላማ ነው ልውልም እንዲሁም ከጀርባ ያላችሁ በአጠቃላይ በእንደዚህ አይነት ስራ ተሰማርታችሁ የምትሰሩ ወንድሞቼ የእውነት ክፉ ነገር አይንካችሁ። ለሰው ብላችሁ ስትለፉ ስትደክሙ፣ አራት ሰዓት እንቅልፋታችሁ ያለምንም እረፍት ስትለፉ እግዚአብሔር ደግሞ ለእናንተ እንግዲህ እውነት ለመልካምነታችሁ፣ ያው ከሰው ሳይሆን ውለታ ከፈጣሪ ታገኙታላችሁ። ይሄ ሰውዬ አሁን ምርመራው ከመጣ በኋላ እንግዲህ ፍርዱን ማግኘት አለበት። ኦሬዲ ልጅቷ መቼም የሱ ሳይሆን የሱ ነው ብላ እንደዚህ ተዳፍራ ልታወራም አትችልም። ሰውዬው እንደሆነ ውሸታም እንግዲህ እያያችው ነው። ከትናንት ወዲያ ሌላ ወራ ዛሬ ደግሞ በገንዘብ ልጆቹን እንትን ለማለት እየሞከረ ነበር እና። እንግዲህ ቅሌቱ እየወጣበት ነው። የሰውዬው መሸነፉን ስለሚያውቅ፣ እንደውም እኔ በምርመራው አላማንኩም ነበር፣ ምክንያቱም ገንዘብ ስላለው ታውቃላችሁ፣ የሆነ ነገር ብሎ ውጤቱን ለማስቀየር ከሞከረ ብዬ አስቤ ነበር። ግን ያው እንግዲህ እነሱ በውስጥም የሚያወሩት ስላለ ከዘላለም ማለት የሚተዋወቁ ከሆነ ምንም አይነት የሕክምና ስህተት እንዳይኖር እንግዲህ ምኞቴ ነው። ልጁም የተወለደው ልጁም ገና ታዳጊ ነው። ትክክለኛ አባቱን አውቆ ማደግ አለበት። ገና ይሄ ሲያድግ ነው የልጁ ማንነቱ አባቱን ምን ሲጠይቅ የሚሰማው ሲያድግ ነው። አሁን እጻት ስለሆነ ምንም ነገር አያውቅም። ከዛ ሰዓት አሁን የሆነ ይሄ ልጅ አድጎ ትልቅ ነገር ቢሆን ወይ ኢንጂነር ወይ ብቻ አይቀርም፣ የሰው ልጅ ምኞት በዛ ሰዓት እኮ ሊፈልገው ይችላል። ታውቃለሽ? አሁን እንደዚህ ልጅ አይደለም ምንትኔ ምን የሚለው ሰውዬ የሆነ ባለሀብት ቢሆን ልጅ ነው ብሎ እንደሚፈልገው እርግጠኛ ነኝ። ይገርማል። አንዳንድ ጊዜ ዝም ብላችሁ የምታዩት ሰዎች በየደቂቃው በተለይ ሉል እና ዘላለም ጋር የሚመጣው ጉድ የሆኑት አንዳንድ ጊዜ የህንድ ህል ምንድን ነው የህንድ ፊልም ይመስላችኋል። በቃ ስታዩት እውነተኛ ታሪክ ነው ወይስ ምንድን ነው ትላላችሁ። በቃ ለማመን ይከብዳችኋል እውነት። ምክንያቱም ኢትዮጵያ ውስጥ ነው እንደዚህ ይህን ያክል ምንድን ነው እየተሄደ ያለው ትላላችሁ ሀገራችን ላይ ሰው በአጠቃላይ እኔ እንዴት እንደሚያስቡ አላውቅም። የእውነት ልቦነ ይስጠን እግዚአብሔር። ልብ ለላችሁ ልብ ይስጣችሁ፣ ቀልብ ይስጣችሁ። እንደ ሰው እኛ የምታስቡበት የእውነት የሰው ልጅ ይህን ያክል ገንዘብ ስላለው ብቻው የሰው ልጅ መቀለጃ ነው። እቺ ልጅ ነገ የጠዋት ምን እንደሚገጥማት ነገ ጠዋት ምን፣ አንዳንድ ጊዜ ህይወት ብዙ ነገር ታስተምራችኋለች። ብር አለኝ ያለው ሰውዬ ነገ ጠዋትም ድሃ ሊሆን ይችላል። በምንም የሚኮራበት ነገር አይደለም። ሰው ሁሉም አፈር ነው። መስፍንም አይታችሁታል። በሁለት በሚሊዮን በመቶ ሺ እየከፈለ እንግዲህ ከኔ በላይ ሰው የለም ሲል የነበረው ሰውዬ ነው አፈር የገባው፣ አያችሁ። የሰው ማንነት ይሄ ነው። በቃ ግን ሰው አይማርም። ቆሞ እስከ ስለሚሄድ ሞታለው ወይ ታመማለው ብሎ በፍጹም አያስብም። አሁን ላይ ብቻ የሚያደርገውን ስራ ነው በስነ ስርዓት እንትን የሚለውና ልቦና ይስጣችሁ። እኔ ሌላ ምንም አልላችሁ የእውነት ትመክሪዋለሽ ትመክሪዋለሽ እምቢ ካለ እንግዲህ መከራ ይምከረው። ምከረው መከረው እምቢ ካለ መከራ ይምከረው። ምን ማድረግ ይቻላል? ልብ ይስጣችሁ። ልብ ልብ ልብ ምንድን ነው? ከልቡ ከምኑ ከምንድን ነው ከምን አባባሉ የሚበለበላል። ልብ ለለላችሁ ሰዎች ልብ ይስጣችሁ። ሰውን እንደዚህ ያለ ስቃዩ ያለ ስራው መታንገላት፣ ሰዎች ለስራችሁ ትቀጡበታላችሁ። ጊዜያዊ ነው። እናንተ አሁን ሰውን ማሰቃየት ሰውን ማለት እንጂ ነገ የጠዋት ሁልሽም የእጅሽ ታገኘዋለሽ። መስፍንም የተባለው ሰውዬ ዛብሮ ዛብሮ ዛብሮ ዛብሮ አንድ ነገር ለልጆቹ እንኳን ሳያስቀምጥላቸው ነው ሄደ። ብሩን በትኖ በትኖ በተለያየ ሴቶች አካውንት ከቶ ልጆቹ አሁን የቤት ኪራይ እንኳን የሚበሉት እስከሚያጡ ድረስ እንግዲህ በመቶ ሺህ በሁለት መቶ ሺህ የሚሰጥ ሰውዬ ለአንድ ስልክ ጥሪ በደንብ ታቁታ አላችሁ። እንግዲህ አሁን ላይ ግን የራሱ ልጆች በምን አይነት ሁኔታ እንዳሉ እንግዲህ አይታችኋል። እንግዲህ ብራለን ብለው የሚያስቡ ሰዎች መጨረሻቸው ውርዴትና ቀሌት ነው። ከኛ በላይ ሰው የለም ብለው የሚያስቡ ሰዎችም እንደምታያቸው ነው። ውርዴታቸውን ይዘው ነው የሚቆጭ የሚሉት ብቻ። እኔ እኔ ለእንደዚህ አይነት ሰው በፍጹም አሁን ልጁ ተንገላታ ወይ ተራበ ምናም ብዬ እዘኔታም የለኝም። ምክንያቱም አባቱ አስቀምጦለት የሄደው እንትን ነው። ማንም ሰው የዘራውን ነው የሚበላው። ቁጭ ብሎ በሰው ላብ እየበላ የነበረው ሚስቱም ቁጭ ብላ ስትቀናጣ የነበረችው ሰው ታግቶ እያየች ምንም ሳይመስላት፣ አሁን ላይ እሷ ምን እንደደረሰባት እያያችሁ ነው። የሰው ግፍ፣ እውነት ግፍ ጥሩ አይደለም። በምትሰሩት ስራ በፍፁም ሰው አያየኝም ብላችሁ የምትሰሩት ስራ ፈጣሪ እያያል። ከሰው ምንም ነገር አትዩ። ሰው አየኝ አላየኝ ብላችሁ አትስሩ። ትልቁ ነገር ፈጣሪ የእውነት ከእንደዚህ አይነት ነገር እግዚአብሔር እየጠበቀን የእውነት በተለይ በብር ጉዳይ የተነካካ ነገር ወንጀል የሚሰሩ ሰዎች ልቦና ይስጣቸው። እኔ ሌላ ምንም አልልም። ለማንኛውም ጋይዝ የዛሬው ቪዲዮ ይህን ይመስል ነበር። ከተመቻችሁ ቪዲዮ ላይክ፣ ሼር እያደረጋችሁ ጀምሩ። ለምታበረታቱኝ እህት ወንድሞቼ ከልብ ከልብ ነው ማመሰግነው። ሰላም ፍቅር ተመኞላችሁ። በሌላ ቪዲዮ እስከምንገናኝ ድረስ እንወዳችኋለን። ግን ላይክ ለምንድ ነው የማታደርጉ? የእውነት በጣም ቅስቅዝ ብላችኋል። አረ ተው ተው፣ ግን ላይክ አድርጉ። ለማንኛውም ሰላማችሁ ይብዛልኝ። ደና ደና ደና ሰንብቱ። እንወዳችኋለን ባይባል